ሰላም ሰላሙ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ማኞች ሆናቹ እንኳን ለዘመነ ጽጌ በሰላም አደረሳችሁ። ዘመነ ጽጌ ሰላም፣ የፍቅር የሚሆን እየተመኘን ይህን አበባ እንግዲህ እህታችን እንግዲህ ለቅድስት ቤተክርስቲያን በተመጣጣኝ ዋጋ ለጽጌ ለማኅሌተ ጽጌ የሚሆን አበባ አቅርቢያለሁ። ስለዚህ አድራሻን አስከምጣለውና ለዘመነ ጽጌ የሚሆን በተመጣጣኝ ዋጋ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማኅሌተ ትንዘታ ክብዩ ማናቱ በእጃቸው ይዘው የሚያሸበሽቡበት ጽጌረዳ አበባ አቅርብ ያለውና በተመጣጣኝ ዋጋ ደውሉልን እያለች ነው። ስለዚህ አድራሻችንና ስሄድ ነገር ያቸው አብረሻችን ቂሊንጦ ማረሚያ ጋ ባንክ ንግድ ባንክ ከፍ ቢሮ ሊና ቤካ ህንፃ ጋር ነው። በተመጣጣኝ ዋጋ ደሊቨሪ እናደርጋለን። ስለዚህ እህታችን አሁንም የቤተ ክርስቲያን ልጅ ነች፣ አማኝ ነች። ነጠላዋ ተሳ ሌላ ቀን ትሰራለች። አጋጣሚ እኔ ልገዛት ይጀነውና የነገረችኝ። ስለዚህ አሁንም በዛ አካባቢ በአቃቂ ቃሊቲ ክፍለ ከተማ አካባቢ የምትገኙ ኦርቶዶክስ ተዋሕዶ ቤተክርስቲያን እህታችን አጥራቻውን እየወሰዳችሁ በተመጣጣይ ዋጋ ኪስ በማይጎዳ መልኩ ለቤተክርስቲያን ተቀርባለችና እንድትደውላት መታችሁን እንድትገዟት ስለ እግዚአብሔር ስለ እንጠይቃለን። ስለዚህ አንቺ ለቤተክርስቲያን ባስተያየት በጥሩ ሁኔታ ትሸጫለሽ ማለት ነው? አዎ ይቻላል። ዲስካውንት እናደርጋለን። እንግዲህ ሱቋም እንደምታዩት የተለያየ የተለያየ ልዩ ልዩ ቃላት ፣ ስለዚህ ለቤተ ክርስቲያን የሚሆን ልዩ ልዩ እቃ አላት። ተመጣጣኝ የሚሆን ለግለሰብ በቤት እቃዎች በዘፈላ ወይም መብራት ብትመቅር ስላለን፣ ስለዚህ በታችን በዛው እግር መንገዳችን እንዳስታወቅላት እንድትገዙ አጽፈና የሰና ያመለሽ እድጋ የቤተ ክርስቲያን ነች እና ከታችን እናመሰግናለን።